ማስሩ ወሰዱ ሰው ለየካቲት በዛት ለት አይረፈ ሩሲያ ፍሬም መታሰቢያው ነው። በረከቱ። በዚችም እለት የጴጥሮስና የሶፊያ በስማ ወልድ መንፈስ ቅዱስ አሐዱ አምላክ ማስሩ ወተሱ ለግንቦት በዛት ይለት አይረፈ አብ ቅዱስ ይሳቀሲስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይሳቅ አረፈ። ይህም አባት ከምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ስራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ስራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን ሁለት ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ህዝባዊ ነኝ በአለም ሳለውም ሁለት ልብስ የለኝም ነበር ብሎ ይመልስላቸዋል ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ ለእኛም አንድ ልብስ ይገባናል አይበቃንምን አላቸውል ጊዜ የሚያለቅስ ሆነ ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆች ሙተውብኝ ድሀ አድርገውኛልና ይላቸዋል ከምግቡም የማይጠን አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ መጣለት። እርሱም ከቶ አልቀመሰም። ያም ወንድም ጥሩ ምግብ ነው ለበሽታ መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ፣ ወይ እመነኝ እኔ በዚህ ደዌ ውስጥ ሰላሳ ዓመት ኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱንና ጽድቁም በበዛ ጊዜ ቅድስ ቅስና ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም እርስ በርስ እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዙረት ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ ጥቂት ሊያርፉ ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸዥ ሊያስሩት ፈለጉ። አሁን ሳውቄዋለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄደ። ሂዶ ቅስና ሾሙት። ከዚህ በኋላም ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራቸዋል። ሰምታችሁ የምታዘዙ ሁኑ ከትሩፋት ሁሉ ይህ ይበልጣልና፣ አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንደዚሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር እንደሚሰሩትን በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔርም ምስጋና ይሁን እኛንም በጻድቁ ጸሎት ይማረን በረከቱም ትድረሰን ለዘላለሙ አሜን። ሰላም ለይሳ ከመ ይሲ ምወ ቀሲሰ ዘአመረ አድገ መንገለ ተግህሰ ዝንቱ ጻድቅ መአመ መንኮሰ የገብረ ለስጋሁ ክሌተ አልባሰ ወሐመደ ማይጠን ዲሴሳይ በህብስት ውሳ በዚችም ቀን ኃይለኛ ተጋዳይ ቅዱስ የስድሮስ በሰማይትነት አረፈ። ይህም ቅዱስ በእስክንድርያ አገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፍያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላም ለጣዖታት እንዳይሰግዱ ከንጉሡ ሸሽተው ስለ ተሰወሩ ከሃዲያን መጥተው በንጉሡ ዘንድ ነገር ሰሩባቸው። ወዲያውኑ አምስት መቶ ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸውም ንጉሥ ጠየቃቸው። እነርሱም እንዲህ አሉት። የብር ባለ የክብር ባለቤት ክርስቶስን በተወከ በተውከው ጊዜ ተውን ታላቅ ስንፍና አድርገህ ስታልና በሰማ ጊዜም ተቆጥቶ የበደላቸውን የበደላቸውን የበደላኦንን አንገት ይቆርጡ ዘንድ አዘዘ። የሰማይትነት አክሊልንም አገኘ። ቅዱስ የስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበር። ከጥቂት ቀን በኋላም በአንገቱ የብረት ዛንጀር እና ገመድ አስገብተው ከንጉሱ ፊት አቀረቡት። ንጉሱም አልፈራህምን ልብህ ስለመመለስ አልመከረምን ብሎ ጠየቀው። እርሱም የእኔ እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምቁት ንጉሥ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሱ ፊት ላይ ረጨች። እንዲህም አለችው ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ እህቱም አፎምያም ድንጋዮችን አንስታ ንጉሱንና መኳንንቶቹን ወረወረችባቸው። ንጉሱም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆረጧቸው ቆረጧቸው፣ ምስክርነታቸውን ፈጽመው አክሊልንም አገኙ። ቅዱስ የስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይ ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታችሁ እሳትን እንዲያነዱ አዘዘ። ሁለተኛም ከብረት ላይ አስተኝተው እጆቹ እስኪ ፈስ አንጀት አንጀቱ እስኪፈስ ድረስ ፈጩት። ከዚያ መድኃኒታችን አስነሳው። ደግሞም ሁለተኛ ከስምንት መቶ ነፍስ ጋር ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሱም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም እጅና ድኝና ዝፍት ጨምረው ከበታችሁ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላም ራሱን እንዲቆርጡ ታዞ ቆረጡት ። ያን ጊዜም ጌታችን ከሞት አስነሳው። እነሆ ሲያስነሳው ሶስተኛ ነው። ደግሞም ከዚህ በኋላ እጅግ ከባድ የሆነ ደንጊያ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሱ ፊት አደረሰው። ንጉስም በከተማ መካከል እንዲሰቅሉ ታዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው አራተኛ ጊዜ ነው። ከዚህም ለእንስሶች ጣሉት። እግዚአብሔር ነቢይ እግዚአብሔርም ነቢይ ዳንኤልን እንዳዳነ አዳነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስበው ወደ ባይር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ ቅዱስ ሚካኤልና ቅዱስ ገብርኤልን ከቅዱስ ገብርኤልና ከቅዱስ ገብርኤል ጋር መጥቶ በባህሩ ዳር ቆሞ ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህን ከሞት ሲያስነሳው አምስተኛ ነው። ንጉሱም በአፈረና በአፈረና የሚያደርገውንም በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩ ዘንድ እጅና እግሩን አስሮ ወደ ሰሎንቅያ ሀገር ላከው። የሰሎንቅያ ሀገር ገዥም እስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትንና ርኅራዬን አደረገ። ንጉሱም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆችን ታምራትን እያደረገ በሽተኞችን ሁሉ አዳነ። በዚችም በግንቦት 19 ቀን በስድስት ሰዓት ከከተማዎች አዲስ እንዲሰቅሉት ንጉሥ አዘዘ። አየርም መላይክትም ተመላች። አየርም መላይክትም ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም በብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነብሱን አሳለፈ። በማይጠፋ መንግስተ ሰማያት የሰማይትነት አክሊላትን ተቀበለ። በተጋድሎ የኖራቸውም አስራ ሁለት አመቶች ናቸው። ለእግዚአብሔርም ምስጋና ይሁን እኛንም በአማላጅነቱ ማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤስ ድሮስ ንጹ እምህብልያ ወልደበዳ ላኦን ዛንጾኪያ ድረ ኮነኑ ወሎቱ በዘዚያው አራያ ምስለ እህቱ አፎሙያ ወምስለሙ ሶፍያ በእንተ ስሙ ተሰቅለ ለክርስቶስ ኬንያ በዚችም ቀን ከቅዱስ የድሮስ ጋር ስምንት መቶ አምስት ሺህ ሰባት ሰዎች በሰማይትነት ሞቱ። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብል ሰማንያ አይላፈ ሃምሳ ምእተ ወሰባተ ዘዘዚያ ሆሙ ትራፈ ማይበራነ እስድሮስሉ ተመሲሎ ማይዋፈ ላውጾቲ የንጹ ዘልፈ እንዘት ጓዱ ምስለ ክንፍ ክንፈ። በዚች ዕለት የዓለም ብርሃን የሆነ አባይ ወሴፍ አረቅፈ ይህም ቅዱስ ያዩትና የሰሙት እስቲ ያደንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። በዚህም ከዚህም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለክላ ላከለትና ዮሴፍ ወይ ይህን ኃላፊውን ዓለም ትወደዋለህን አጸያፍ አይደለምን? በውስጡም ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበር። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰ። ወደ ትግራይ ምድርም ወሰደውና በዚያ ተግባረ ለምንኩስና ስራ የሚገባ ጽፈትን፣ ስፌትን ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ በ ከዝሆኖች ከአንበሶችና ከዘንዶዎች እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልና ያአ የጋለ ምንቸት በመሃል እጁ እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፊም የሚያበስሉትን ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገኝ አገናኝቶ እንደ ቀድሞው አደረገው። ገብር ሄርም ህዝባዊ ሲሆን ከሞተ በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ የጲስቆጶስነት ሹሞኛልና እኔ በእጄ አያጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ስራቸውን አሳዩ። ከዚህም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስን ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ አርባ መዓልት አርባ ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገደል አፋፍ እጁን ዘርግቶ ሳይሰበሰብ አርባ ቀን አርባ ሌሊት ቆመ። የሰይጣንም ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤል ተቀብሎ ወደ መቆሚያው መለሰው። ደግሞም ከደንጊያ ዋሻ ውስጥ ገብቶ አርባ ቀን አርባ ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምታት በማሳየት ያስፈራሩት ነበር። መላእክትም ያበረቱትና ያጸኑታል። ናላው በአፍንጫው ውስጥ ይፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜን ምድር ተሻግሮ ከያሬድ መቃብር ገባ። ወደ በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በደንጊያ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች መቤታችንም ቅድስት ድንግል ማርያም ወደ እርሱ መጥታ ዳነችው። አንዲት ቀንም የሴት በድን አግኝቶ በላይዋ በማተበ ጊዜ ተነሳች። ወደ ኢየሩሳሌም ሶስት ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከሞላበት ወንዝም በሚደርስ ጊዜ በላይዋ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነምሮች ይከተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ሥጋ አድርጎ ይሰጣቸዋል። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄዶ ከአባ ተወልደ መድህን እጅ አስኬማ ተቀበለ። አባተ ወልደ መድህንም ሊፈትነው ወዶ ሰባት የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በመቤታችን ድንግል ማርያም ስም ባነጻቸው ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት እለትም እመቤታችን ቅድስት ድንግል ማርያም እጣንን ሰጠችውና ከሀያ አራቱ ካህናተ ሰማይ ጋራ ያሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደርሱ ሐዋርያት እየመጡ ይባረ ይባርኩታል። በአንዲት እለትም ነብር ከእናቱ እጅ ህጻኑን ነጥቆ ወደ ወሰደ በአባይ ዮሴፍም ስም በአማጸነችው ጊዜ በሦስተኛው ቀን መለሰላት። ለልጆቹም ገንዘብን ሆነ የእንስሳ ጥሪት እንዳያደርጉ፣ ስጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትሕትናን ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ ይህ ሁሉና የመሳሰለውን ሥርዓትን ሠራላቸው። ከዚህም በኋላ ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ መንፈሰ መንፈሰ ዮሴፍ ዘነሳ ከመይ ለቡ ስውረ ወከመይ ፈክር ወአ እንዘያፈጥ ያፈጥን ጸልይወ ወንዘ የሰግድ በጉጓአ ውስተ ምድር ሃበፈ ፍጽሙ ተጎድአ

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ወት ሀያ በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። በዚችም እለት የከበረ ቶና የከበረ አባ አሞኒዎስ አረፈ። በዚችም ቀን ከአባቶች መምህራን አስራ ስድስተኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ

ቅዱስ ገብርኤል ሊቀ መላእክት ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱ ለዘላለም በሁላችን በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኖርና መልአኩ ቅዱስ ገብርኤል ያደርገው ተአምሬ ነው። ስሙ ፈላስፎሮን የሚባል ብዙ ገንዘብና ሀብት የሰበሰበ አንድ ነጋዴ ነበር። ብዙ ሀብት ከሰበሰበ በኋላ ወደ አገሩ ለመሄድ ተነሳ። በመርከብ ሶስት ቀን ያህል ሲጓዝ ኃይለኛ ነፋስ ተነስቶ መርከበኞቹንና መርከቡን ለማስጠም አቀረባቸው። መርከበኞቹም መርከቡንና በውስጡ የተጫነውን ንብረት ጥለው በትንሽ ጀልባ ከባህሩ ማዕበል ያመልጡ ዘንድ ወደዱ። ፈላስፎሮንም እጅግ አዘነ፣ በፍርሃት ማዕበል ተዋጠ፣ ይሞት ዘንድ ተመኘ፣ ሆዱም ተሸበረ፣ ሀሳቡ ሁሉ ተለወጠ። ነገር ግን አምላኬ ሆይ ከዚህ ሰዓት ጀምሮ አንተን አመልካለሁ በማለት እግዚአብሔርን አሰበው። ዳግመኛም ሊቀ መላእክት ቅዱስ ገብርኤል ሆይ በባህሩ ውስጥ ለመስጠም ተቃርቢያለሁና ከመስጠም ያድነኝ ዘንድ ወደ እግዚአብሔር ለምንልኝ ያለ አጥብቆ ተማጸነ። በዚያን ጊዜ እግዚአብሔር ሊያድነው ወዶ ሊቀ መላእክት ቅዱስ ገብርኤል ልኮ መርከቡን ለሶስት ሰዓት ያህል ስላቆመው ፍዝዝ ብለው ቀሩ። የሚሄዱበትን ማያውቁ ለመሸሽም አልቻሉም፤ መንቀሳቀስ ተሳናቸው። በሊቀ መላእክት ቅዱስ ገብርኤል አማላጅነት በእግዚአብሔር ቸርነት ማዕበሉ ጸጥታ፣ ታላቅ መረጋጋትም ሰፈነ። የሊቀ መላእክት ቅዱስ ገብርኤል ረድኤት በረከት፣ አማላጅነት ለሀገራችን ሰላም፣ ለህዝባችን ፍቅር፣ አንድነት ያድልልን፤ አሜን። አምላካችን ኢየሱስ ክርስቶስ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

ከመእስራኤልን አጣዊ ነተማ ይጸነ ብኪ ኦተ ወካፌ ንስሓ ወሰራ ሃጢአት ኢየሱስ ክርስቶስ ስረ የሃጢአት እየ ወሃጢአተ ኩሉ ህዝብ ከማ ይሰራ ሃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን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 ንቁ ሚዲያ እርቱ የቤተ ክርስቲያን ልሳ ነው።